ወይዘሮ ባዪሽ ከዚ ዓለም ተለየች። በገዛ ሰዋና የገዛ ጋርዷ ከዚ ዓለም እንድትለይ አድርጓታል። ወይዘሮ ሜሌት ደግሞ ያ ሁሉ በደልና ያደረሰችባትን የሕይወት አንቸው ራሱ በጣም ነው ተጨነቀችው ማለት ነው እና አባቷ ጋር አሁን አባቷን ደግሞ ያው እዝግ እንድትሆን ይፈልጋሉ። ምክንያቱም ቤተሰቦቿን እንድትቀበል እንጂ እንድትተርቅ በኋላ ይፈልጉም ማለት ነው እነሱ ራሱ እናም ደግሞ ኖላዊ ወይም ደግሞ የህንቻ አባት እዚህ እንደማትቀመጥ እሱ ጋር እንደማትሆን እየነገራት ነበር። እሷ ደግሞ ግዴታ ቤተሰቦች ያለ ጥዬ አንተ ጋር ሆናለሁ እያለችው ነበር ማለት ነው። ያ ሁሉም የዛ ዋናው ፍቅር ነው። ግን ወይዘሮ ሜሌት በጣም አሳዘነችኝም። እንዲው አስቸጋሪ ነው። ግን ያው ሞት ነው እና በጣም ታስላለኝ። ምክንያቱም ያው መጥፎ ነገር አሳልፈዋል። ጓደኛ ማለት እስካጠብገ ነው እና እነሱ ደግሞ ይወዳሉ፣ ግን አሁን ላይ ያው ኑሮዋን ስለተጠበጠችበት ፈቀን የቀንሳች ግን ደግሞ አልተደሰተም በሷ ሞት ማለት ነው። እና ብቻ ዋናው ነገር ጓደኝነት ሳይሞቱ ነው ይባላል። ሰው ሳይሞት ቆሞ እንደሆነ የሚደጋገፈው። ባዩሽም እንደዚህ ለምትወዳ ጓደኛዋ ዋጋ ከፍላ ለእሷ ጥሩ ሆናለ ብሆን እና አብረው ሆኖ ብሆን ደስ ይበል ነበር። ምክንያቱም እንግዲህ ዞሮ ሜላት እንደዛ አድርጋት እያመነች እንደዛ አድርጋት ህይወቷን አሁን ደግሞ እሷ እንደዚህ እያለቀሰች ነው ማለት ነው። ስለዚህ ይሄ ጓደኝነት ጠገን የሚያሳይ ነው። ሰው ቆሞ ነው መተባበር ያለበት እንጂ ታዮች ስራዋ ነው እንግዲህ እህቷን ወይም ደግሞ ጓደኛዋን ከርታ እንደዛ ስታረ ገንዘብ ይበልጥብኛ ብላ እሷ ደግሞ ይኸው ለሞት ተደረገች ማለት ነው። ቢያንስ ወደ ዞሮ ይመላትን ከርታ ብላ እሷን መከስበት ወቅት ነበራት ግን ከጧት ጀምሮ እሷ ሸር ነው የምታስበው ባይሽ ማለት ነው። ግን የስራን አገኘ እንግዲህ። መልካም መስራት መልካም መመኘት መልካም በሰዎች አስተያየት መስጠት ጥሩ ነው። በራሳችን ነው መልካም ብንሆን ማለት ነው። እና ክፉ ሰው በማሟቶ ያስታውቅም በጣም ከባድ ነው። ብቻ የዘሮ ሜሌት በጣም የዋህ ሰው ናት ማለት ነው። እንደዚህ በሷ መንሰቅሰቋ ራሱ በጣም ከባድ ነው። ምናሴ ደግሞ እየተጸጸተ ነበር እንግዲህ አንድች ወደ አባቷ ጋር ሄደችበት ምክንያት ታምቹን እኔ ስላሳሰርኩት ነው ብሎ ራሱን እየጎዳ ነበር ማለት ነገር ነገር ግን ሀንቾ ደግሞ እዚህ ከሆነ በጣም ነገላቶች በዙብኝ፣ አባቴን ደግሞ መንከባከብ አለብኝ ብላ ወስና ነው። እሱ አይደለም በታምቹ አይደለም፣ የማንም ምናሴ ግን በጣም እሱ ራሱ ራሱን ትንትን እያለ ነበር። መፈታቱን አላወቀም። ነገር ግን ምግብ መፈታቱ እንዲያጥብ ደስ ይለው ነበር። አንቺ ሄደችው አንቺ በሚዳ ደግሞ ሰላም እየመጣን ካፍቷት አይደለ ማለት ነው። እንደውም አንቺውን ጆሮ አባትሽ ሲታም ኖራ ወይ መጀመሪያ ገና እህት እና ወንድም እህት ሳትሆነችው ሳያውቁ ነው ገና እንደ አባትሽ ብር ማሳከሚያ እየሰጠኝ ምናሴ እና ሰላም ናቸው አጠራሙ ይሰጠኝ ሲራት እሷ እራሱ ደንግጣለች ማለት ነው። ምክንያቱም እነሱ በፊትም ይወዳ ነበር፣ ግን እህታቸው ሆነች እንዲያጋጣኝ ማለት ነው። በጣም ደስ ይላል። ድንብላል እና ደግሞ ታምቹ እንግዲህ ታምቹ እያመሰገናት ነበር ማለት ነው። ድንብላል እንግዲህ ታምቹን ደግሞ ሳታፈቅረው አይቀርም። እንግዲህ የእርግብና የባዪሽ መጨረሻ እንደዚህ ከሆነ፣ መጥፎነት ራሱን ነው መልሶ የሚያጠቃው። መጥፎነታቸው እንግዲህ መጨረሻቸውን አያሳምርላቸውም ምኞታቸውን